በካምብሪጅ የሕዝብ ጤና መምሪያ ስር ወደሚሰራው ወደ ካምብሪጅ ጤናማ ፈገግታ ፕሮግራም እንኳን በደህና በደህና መጡ ከተልኳችን የአፍ ጤንነትን ማሻሻል እና በካምብሪጅ ማህበረሰብ ውስጥ ለነፍሰ ጡር ሴቶች የጥርስ ሕክምና ተደራሽነትን ማሳደግ ነው። ሰላም ሻረን፣ ዛሬ ለጥርስ ጽላት እዚህ በመገኘቶች በጣም ደስተኛ ነኝ። ነፍሰ ጡር መሆኔን ላሳውቀሽ ወዳለሁ። የእርግዝና ወቅት የአፍ ጤንነትን በሚመለከት ብዙ ሳነብ ነበር፣ እናም ትንሽ አሳስቦኛል። በእርግጥ በእርግዝና ወቅት የአፍ ጤንነትን መጠበቅ በጣም አስፈላጊ ነው እንዴ? በትክክል። ጥናቶች እንደሚያሳዩት በእርግዝና ወቅት ጥሩ የአፍ ጤንነት አጠባበቅ ማድረግ ለእናቶች ብቻ ሳይሆን ለታዳጊ ህፃናትም አስፈላጊነቱ ወሳኝ ነው። ነፍሰ ጡር ሴቶች ለድድ በሽታ እና ለጥርስ መቦርቦር በጣም የተጋለጡ ናቸው። እናም የአፍ ጤንነት ችግር ያለባቸው እናቶች የጥርስ መቦርቦርን የሚያስከትሉ ባክቴሪያዎችን ለልጆቻቸው የማስተላለፍ ዕድላቸው ሰፊ ነው። በእያንዳንድ እርግዝና ወቅት ሴቶች ጥርስ ሊያጡ እንደሚችሉ ሰምቻለሁ። እውነት ነው? አታስቢ፣ ይህ ተረት ነው። ነገር ግን እርግዝና በሆርሞን ለውጥ፣ በጣፋጭ ፍላጎት መጨመር እና ለማለዳ ህመም ምክንያት እንደ ጅንጅ ቫይረስ እና የጥርስ መቦርቦር ለመሳሰሉ የጥርስ ጉዳቶች የበለጠ ተጋላጭ ሊያደርግሽ ይችላል። ጥሩ ዜና፣ በጥሩ የአፍ ውስጥ እንክብካቤ ጥርስሽን ጠንካራ እና ጤናማ ማድረግ ትችያለሽ። እንዲሁም ያልተወለደ ህፃን ከእናቱ ካልሲየም ሊወስድ እንደሚችል አንድ ቦታ አንብቤያለሁ። ይህ በጥርስ ላይ ይከሰታል። ይህም እንዲሁ ተረት ነው። ከአመጋገብሽ ውስጥ ሰውነትሽ የበለጠ ካልሲየምን ማዋሃድን ይለምዳል። በቂውን ያክል እያገኘሽ ካልሆነ ሰውነትሽ ካልሲየምን ከአጥንቶችሽ ሊጠቀም ይችላል፣ ነገር ግን ከጥርስሽ አይደለም። ለዚህም ነው በካልሲየም የበለጸጉ ምግቦችን መመገብ አስፈላጊ ነው የሚባለው። በአሁኑ ጊዜ ሆርሞኖች በሁሉም ነገሮች ላይ ተጽዕኖ ያመጣሉ ይመስላል። የአፍ ጤንነቴን በተመለከተ ልገነዘባቸው የሚገቡን የተለዩ ለውጦች አሉ? አዎ፣ የእርግዝና ሆርሞን በሰውነት ላይ የአፍ የጤንነትን ጨምሮ ብዙ ለውጦችን ሊያመጣ ይችላል እና ወደ አንዳንድ ያልተጠበቁ የጥርስ ችግሮች ሊመራም ይችላል ከእነዚህ ውስጥ ጃንጅ የሆርሞን መጠን መጨመር ድድሽ የበለጠ ስሜታዊ እንዲሆን እንዲያብጥና ለህመም ተጋላጭ እንዲሆን ያደርገዋል። ስትወርሺ ወይም የጥርሶች ሽል መሃል ለማጽዳት ስትሞክሪ የመቅላት ወይም ደም መፍሰስ ሁኔታን ልታስተዊ ትችያለሽ። የእርግዝና እጢዎች እብጠት ፕሬግናንሲ ግሮሎማ በመባል ይታወቃል። ይህ በሆርሞን ለውጦች ምክንያት የድድ ስጋን ከመጠን በላይ እንዲያብጥ የሚያደርግ ጉዳት አልባ የእጢ ማደግ ነው። ጥሩ የአፍ ንጽህና አጠባበቅ ቢኖርሽም እንኳን ሊከሰት ይችላል። በድድሽ ላይ በቀላሉ የሚደባ ትንሽ ቀይ እብጠት ሊያስተውሉ ይችላሉ። እሱም ከእርግዝና በኋላ በራሱ ይጠፋል። የጥርስ መቦርቦር። የጠዋት ህመም እያጋጠመሽ ከሆነ በተደጋጋሚ ማስታወክ የጥርስሽን ኢናሚል ሊያሳሳው ይችላል። ይህም የጥርስሽን የመቆጣት መጠን ሊያበረታው ይችላል። ይሄማ የሚያሳስብ ይመስላል። በማንኛውም መንገድ በእርግዝናዬ ላይ ተጽዕኖ ያደርጋል ማለት ነው? እንዳለመታደል ሆኖ እንደ ፔሮንቲስ ያለ ከባድ የድድ በሽታ የአፍጤነት ሽን ብቻ ሳይሆን እርግዝናሽንም ሊጎዳ ይችላል። ፕሪክላምሲያ፣ ከመውለጃ ጊዜ አስቀድሞ መወለድ እና ዝቅተኛ የወሊድ ወቅት ክብደትን ሊያስከትል ይችላል። በእርግዝና ወቅት ጥርሴን ለመንከባከብ ምን ማድረግ አለብኝ? ጥርስሽን በለስላሳ የጥርስ መቦረሻ በቀን ሁለት ጊዜ ለሁለት ደቂቃዎች ያክል በፍሎራይድ የጥርስ ሳሙና ቦረሺ። በየቀኑ የጥርሶችሽን መሃል አጽጂ ወይም ፍሎስ አድርጊ። በየምግብ መሃል የኬምብሪጅ ፍሎራይድ የቧንቧ ውሃ ጠጪ። የጥርስ ሐኪምሽን በመደበኝነት አዘውትረሽ ጎብኚ። ይህ በእርግዝና ወቅት ምንም አይነት ችግር አያስከትልም። ሻረን ዛሬ ጥርስሽን ካጸዳሽና ከተመረመርሽ በኋላ የጥርስ ሐኪሙ የተቦረቦረ ክፍተት እንዳለብሽ አግኝቷል። ተጨማሪ ችግሮች እንዳይከሰቱ ለመከላከል ለዚህ በፍጥነት መፍትሄ መስጠት አስፈላጊ ነው። በተጨማሪም በድድሽ ላይ ጅንጅ ቫይረስ የምንለው እብጠት እንዳለ አስተውያለሁ። ይህም በእርግዝና ወቅት ሊደርስ የሚችል የተለመደ ክስተት ነው። ችግሩን በብቃት ለመቆጣጠር የሦስት ወራት የክትትል ቀጠሮ እንያዝ። እስከዚያው ድረስ የሚያሳስቡሽ ነገሮች ካሉ እባክሽን እኔን ለማነጋገር አታምንቺ። አመሰግናለሁ ማሪና፣ በቅርቡ አግኝሻለሁ። ለበለጠ መረጃ ወይም እያደገ ያለው የካምብሪጅ ጤናማ ፈገግታ ማህበረሰብ አካል ለመሆን ጠቃሚ የመማሪያ ነገሮችን፣ ሀብቶችን እና የሪፈራል መረጃዎችን የሚታግኝበትን ድረገጻችንን እንዲትጎበኝ እንጋብዝሻለን። አንቺን ለመደገፍ እንሆን አለን። ስለዚህ በቀጥታ በዚህ አገናኝ ያውቴስ መበያስኪያምብረግ ፕቦይ ኦረድ በኩል ከኛ ለመድረስ ነፃነት ይሰማሽ። ተባብረን ዘላቂ ለውጥ እፍጠር። አንድ ፈገግታ በአንድ ጊዜ እናስችልክ።